አሰላሙ አሌይኩም ወረህማቱላህ ወበረካቱ ወድና የተወደዳችሁ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ፍቅር ሲነሳ ልክ በቃ የሆነ በቃ ነው እንጃ የሚጎዳኝ ነገር አለ። ለምን እንደው አላውቅም፣ እኔ ተበድዬ አላውቅም በፍቅር ላይ እና ያዎች ስዴት ናት እኔን የጎዳችን በፍቅር ዙሪያ ላይ ማለት ነው እና ውዶቼ ማለት ነው ለቤት አዲስ ሆናቸው ላይክ ሰብስክራይብ እያደረጋቸው ቤተሰብ ሆኑ ማለት ነው ሼር ማድረጉልኝ፣ ላይክ ማድረጉልኝ፣ ሰብስክራይብ ማድረጉ ማለት ነው አበረታቶኝ እና ዛሬ ደግሞ አንድ ቪዲዮ አይቼ በጣም አሳዘን ሆነ። ምንድነው ግብ ውስጥ ርኩሽ የሚለው በቃ ወንድ ሲበደል አልወድ፣ ሴትም ስትበደል ስታለቅስ አልወድም። ምንድን ብር ነው የእኔ ነገር? እኔ ግን ግራ እየገባኝ ነው ወላይ ያን ስ እኔ ተፈትኜ ተበድጌ አይቼው በነበር ያ ነገር ነው ብዬ ውስጤን እንትን እለዋለሁ። ግን አላህ ይስቶር እኔ ውስጥ እየፈራ ነው። እኔ የሚያመጣብኝን ነገር አላቅም። ብቻ በውስጥ እኔ በእኔ እንደኔ ውስጡ የሚከፋ ካለ በዚህ ነገር በጣም የሚከብደው ወለ እና ውድ ቤተሰቦች ዛሬ እና አላዛር ጋር ነበር ማለት ነው እና አላዛር አላዛር ና እና ውዶቼ አላዛርና እንሱ በጣም ከባድ ነበረ ማለት ቆይታቸው። እንግዲህ ቆይተዋል፣ ከተገናኙ ከጀመሩ በጣም የሚያምር ደስታ እንትን እያሉ ነበረ። አላዛር በነገራችን ላይ በቃ ምንም አልተሰከለትም፣ ስነግራቸው በቃ ሰው አገኘው ሲል በሴት እየተከዳ ነው ወንድማችን። ለወንድማችን ግን ድምፅ ነው በይኔ ማለት ነው። ምክንያቱም እኔ እንጃ ወንድ ሲጎዳ ሉ ድም በእርግጥ ይከብዳል። ይህ ነው ብሎ ለመወሰን ይከብዳል። ምክንያቱም መጀመሪያ አቀራረቧን አይታችሁ ከሆነ ቀረቤቷ በጣም ቀርበዋለች፣ ወንድማችን አላዛርም ማለት ነው እና ምክንያቱም እንደዚህ አይነት እንትን ማለት አንዳንድ ጊዜ ሴቶች እየበነገራችን ላይ ሁላችን መሰለኝ እንደዚህ ወንድ ልጅ ስንቀርብ ብዙ እንትን አንለም፣ በቃ ልክ እንደ ወንድም እንደ እህት ብለን የምንቀርባቸው ነገር አለ። ምክንያቱም እኛ የምናስበው እህት እና ወንድም ብለን ነው። እነሱ የሚያስቡ ወንዶቹ ደግሞ እንትን ሲሉ ሴቲቱ ፈልገው ከሆነ ደግሞ ወንድዩ አይፈልግም። ሴቲቱ አልፈለገችው ከሆነ ደግሞ ወንድዩ ይሆ፣ እንግዲህ እሱ በፍቅር ቅባለ፣ ሴቷ ደግሞ እኔ አሁን የፍቅር ሰዓት፣ የፍቅር ግንኙነት እንድንፈልግ እንትን እንድን አልፈልግም፣ ጭራሹን ዝግጁ አይደለሁም ማለችው እና በባህር ራሱን ሊጥን ነበረ፣ ሊያጠፋ ነበረ ማለት ነው። ብቻ እንግዲህ ይዘውታል። መጨረሻውን አላ ያሳምርለት ወንድማችንን። ግን እኔ ወንድ ልጅ ሲከፋም ሆነ ሴት ልጅ ስትከፋ አልወድም። በፍቅርም ዙሪያ እንደዚህ እንትን ሲሉ አልወድም። በጣም ውስጥ የሚረበሸው ማለት ነው። እኔ እንጃ በጣም ይከብዳል እና ዛሬ ያየሁት እኔ እንጃ በጣም ከበደኝ። ወላህም እንበያ ድረስ ነው ሁሉ እንትን ያለኝ ማለት ነው። እና ውድ ቤተሰቦች የምንላችሁ ነው፣ ሴቶችዬ፣ ወንዶችዬ መጀመሪያ ትሆነኛለህ ይሆነኛል ብላችሁ ወይም ደግሞ እራሳችሁን አሳልፋችሁ ከመስጠታችሁ በፊት ከዛ በፊት ተጠንቀቁ ማለት ነው። በልብሱ ዙሪያ፣ በጫማ ዙሪያ፣ በምን ዙሪያ፣ በልብ ባላት ነገር ሁሉ በጣም እየተደሰተባት ነበረ። ቀሚስ ለብሼ የምመጣው ለአንተ ብዬ ነው። አንተ ቀሚስ ነው እንደዚ አይነት ነገር ሳንቀራረብ ሳንን መጥፎ ነገር ሳይፈጠርብን በሰላም እንደጀመርን በሰላም ብንጨርስ ብዬ ነው። እና በሰላም እንደተጀመረ በሰላም ቢጨረስ በይኔ ማለት ነው። እና ውዶችዬ ለማንኛውም አሁን የዚህ ልጅ ህይወት አበላሽታለች። ተንሱ ማለት ነው። በጣም ከባድ ነው ከምላችሁ በላይ በጣም ማለት እሱን እንደ ፕራንክ አድርጎ ነበረ መጀመሪያ ጀምሮት የነበረው። ያው ነግሯታል፣ ከመጀመሪያው ከመግቢያው ላይ ነግሯታል። ያው እንግዲህ ደህና ነገር እንትን ካልሽ አብረን እንመለሳለን፣ ደህና ነገር ካልተሰራሽ ደግሞ ያው አንቺ ትመለሻለች ነው ያላት። ብቻ አልሐምዱሊላህ ደርሰውለታል። ወደ ባህሩም ከመውደቁ በፊት ይዘውታል። አልሐምዱሊላህ እና የሰው ልጅ እዛ ቦታ ላይ ሳይደርስ በፊት መጥፎ ነገር ሳይደርስበት በፊት መጠንቀቅ የሚባል ነገር አለ። በነገራችን ላይ ልጅቷን ያልፈርድባትም። በእርግጥ ብዙዎቻችን የብዙዎቻችን እንትን ነው እና ስንቀርብ ብዙ ጊዜ ማለት ፈልገን ማንቀርብበት አለ ፈልገን እንቀርብበት አለ ግን ምክንያቱ ደግሞ እሷ ደግሞ የእሷ ችግር ደግሞ ምንድን ነው? በጣም ነው እንትን ያለችው የተቀራረበችው፣ ቢያንስ እንዴት እና እንደ ወንድም ሳይሆን ቀረቤቷ በጣም ሌላ ነበር፣ ይለይ ነበረ ከምላችሁ በላይ በጣም ይለያል። ስለዚህ አሁን ያበላሸችው ነገር ምንድን ነው? እንደት እና እንደ ወንድም ብትሆን እንኳ ብላ ብትቀርብ እንኳ መራቅ አለባት ከእሱ ጋር እንደዚህ በሚገናኙ ሰዓት ብዙ የምታሳያቸው ሪያክሽን አለና እንደዛ ከማረጓ በፊት ብዙ ነገር ማስተካከል የነበረባት ነገር ነበረ። ያው እንግዲህ ተንሱ የተሳሳተች ይሄን ነው ላለሁኝ እንግዲህ ለወንድማችን ለወንድማችን ላላዛር ያው ብዙ ጊዜ እንግዲህ ያው በባለፈው ነገር ስለተፈጠረበት አሁን ደግሞ ድጋሜ ስለተፈጠረበት ያው ትንሽ ሊከፋው ሊበሳጭ ይችላል። እንግዲህ ያው ወንድ ልጅ ነው። በእርግጥ በሱ የሱ የሆነችውን እስተንትን ሰምትል ድረስ እምትመጣለት ድረስ መጠበቅ ነው፣ ሌላ ምንም የለውም ማለት ነው። ከባድ ነው፣ ከባድ ችግር ላይ የተፈጠረበት፣ ችግር ነገር ነው የተፈጠረባቸው ሁላቸውም። በዱዓ በጸሎት ዱዓ አድርጉላቸው። ያው እንግዲህ ልቧንም ሀራራላት፣ ሀራራላት ለእሷ እንድትመለስለት ዱዓ አድርጉለት ማለት ነው፣ ውድ ፋሚሊዎቻችን ነው ማለት ነው እና በጣም ከባድ ነው ከምላችሁ በላይ በጣም ወላሂ። የፍቅር ማለት ዕቃ ዕቃ ጨዋታ አይደለም። መጀመሪያ ማለት እሱ ማስተዋል ነበረበት። ያ ነገር ይፈጥራል ብሎ አላሰበም። ያስብም ቢያስብም ማለት ስሜቷን አይቶ ሊሆን ይችላል። ፈገግታዋ በጣም ቀረቤቷዋ፣ ምናምን ምናምን በቃ ሁሉ ነገር ስሬት ነው። እና መጠንቀቅ ነበረባቸው እንግዲህ ወላሂ። እምቤን የመጣው እኔ እንደዛ ሲሆኑ ሳያቸው ማለት ነው። እና መሳኪን እኔ ውዶች ማለት ነው። አላህ እንግዲህ መጨረሻቸውን የሰመርላቸው ዞሮ ዞሮ ነው። እናውድ የተወደዳችሁ የተከበራችሁ ቤተሰቦቻችን፣ ያው እንግዲህ እንደዚህ ነውላቸው። ያስጠልሁኝ የዛሬው ቪዲዮ ዛሬ አክና ተባር ተበሳስታ ሆራለ እና የዛሬው ቪዲዮ ይሄን ይመስላል። ለቤት አዲስ የሆናችሁ ላይክ ሰብስክራይብ፣ እንዲሁም ሸር ኮሜንት በማድረግ ቤተሰብ የሆኑ ጫው ጫው።